አራት አሸም ቴሌ ላይ ማወቅ ያለብን ነገሮች። መጀመሪያ ወደ አሸም ቴሌ የሚጠቁ መሰላል ላይ እንደውለለን ከዛ የመሰላል ምልክቱን እየተጫነን አስራ ስምንት ቁጥር ላይ እስኪደርስለን እንሄዳለን ማለት ነው። አስራ ስምንት ላይ አሸም ቴሌ ላይ የሚላለ እሱ ላይ ሴንድ እንላለን። ከዛ የመጀመሪያው ማወቅ ያለብን ካልተመዘገበን አንደኛውን ነክተን ሬጅስትሬሽን የሚለውን ላይ ነቀለን። ይሄ ቁጥር ስለተመዘገበ አይመዘገብም፣ ካልተመዘገበ ግን ይመዘግባል ማለት ነው። በቀላሉ አንደኛ ይሄንን ማወቅ ማወቅ ያለብን። ሁለተኛ ደግሞ ማወቅ ያለብን ነገር ሁለተኛ ላይ ፖይንት ሪዴም ወይም ደግሞ ፖይንታችንን መቀየር። አንደኛ ፓኬጅ ሪዴም አለ። እሱ ብዙ ኮይን ካለን አንደኛውን ነክተን የቀን፣ የሳምንት፣ የወር እና የሳምንት መቀየር እንችላለን ማለት ነው። ይሄኛው ነው። ከዛ ደግሞ መልቲፕል ሪዲየም ላይ ደግሞ በትንንሽ ፓኬጆች በትንንሽ ፖይንቶች መቀየር እንችላለን። ለምሳሌ አንደኛ ለቮይስ አንድ ዩኒት ሀያ ፖይንት ካለን ይበቃናል። ዳታ እና የፈለግነውን ያህል መውሰድ እንችላለን። ኤስኤምኤስም እንደዛው ብር ወደ ብርም መቀየር እንችላለን። አንድ ብር ከሰላሳ አምስት ሳንቲም ከሰላሳ አምስት ፖይንት ካኩሉ ማን ነው። እሺ፣ ሶስተኛ ደግሞ ማወቅ ያለብን ነገር ሶስተኛ አሸም ቴሌ ላይ ላይ ሶስት ቁጥር ነክተን ስንት እንዳለን ማወቅ ነው። አሁን ለምሳሌ እኔ አስራ ሶስት ፖይንት አለኝ ማለት ነው። አሁን ሶስተኛ አራተኛ ና የመጨረሻው ማወቅ ያለብን ነገር አራተኛው ላይ ምን ያህል የገዛ ነው ደግሞ ስንት እንደቀረ ማወቅ ነው። ለምሳሌ እኔ አሁን የቮይስ ዜሮ አለኝ። ሚኒት ደግሞ ሚኒትም ሚኒትም የለኝም። ዳታ ደግሞ ዜሮ ሚገባኝ ነው። ኤስኤምኤስም ዜሮ ነው። ማን ነው እንደዚህ እያደረግን ማወቅ እንችላለን። ለዚህና ለተለያዩ ምርጥ መረጃዎችን ከፈለጋቸው ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ።